ከኛ አካባቢ ለመጀመሪያ ጊዜ ጌታ ነው ያገኘው ሰው ነኝ። ከኛ ቤተሰብ ከኛ ዘር ምናልባት ገርጄዳ ከሚባለው ከአንድ ጎሳ ውስጥ የመጀመሪያ ሰው ነኝ። የለም ቤተሰብ መካከል ቢሰማም እንኳን ቅድም እንዳልኩት ስለ ኦርቶዶክሶች እንጂ በጌታ የሆነ ወደዚህ የመጣ ሰው አንድም ሰው አሰሚ። እስኪ ፓስተር ሱፍ፣ አንተ ከሙስሊም ማህበረሰብ እንደመምጣትህ መቼም የሙስሊሙን ትምህርት እየተማርክ እንደነበረ ነግረኛል። መልእክት ቢሆንም እስኪ የሆነ ነገር በለን። ምናልባት ይህም ሁሉም ሰው መረዳት ያለበት ሙስሊሞች በቀን አምስት ጊዜ ይሰግዳሉ። አምስት ጊዜ የሚሰግዱት ስግደት ውስጥ ጸሎት አለ። በየቀኑ በየስግደታቸው ውስጥ ኢህዲነ ስራጠል ሙስተቂም ይባላል። ቀጥተኛውን መንገድ ምራኝ ልመና ነው። ብዙ ጊዜ በቀን አምስት ጊዜ ይህንን ይላል አንድ ሙስሊም ሲሰግድ፣ ሙስሊም በቀን አምስት ጊዜ ይሄንን ይላል ቀጥተኛውን መንገድ አሳየን። ይህን ደግሞ እዚህ ሲመጣ ቀጥተኛው መንገድ ኢየሱስ ነው። እኔ መንገድም እውነትም ነኝ አላል። ስለዚህ አገኘሁት። ማግኘቱን እርግጠኛ ሁንኩት በራሴ ላይ ነው። እረፍት ተሰማኝ። ይሄንን ምናልባት በቀን አምስት ጊዜ ሂድነ ስራተል ሙስተቂም ብሎ የሚሰግድ አንድ ሰው፣ ቀጥተኛውን መንገድ ምራኝ ብሎ የሚለምን አንድ ሰው ይሄ ሁሉ ብሎ ልቦ ካላረፈ እጄን አንስቼ ጌታ ኢየሱስ ሲቀበል ያ ቀጥተኛ መንገድ ውስጥ እንዳለ የልብ እረፍት ተነገረኝ። ይውስጥ ሰላም፣ ደስታ ያገኘሁት ነገር ስለዚህ ብዙዎቻቸው ማስታወስ ሁሉም ሰው ማወቅ ያለበት ለሙስሊሞችም ማሰብ ያለበት ሙስሊሞችም ማሰብ ያለ የሚጠይቁት ቀጥተኛ መንገድ ኢየሱስ ነው። ሌላ ቀጥተኛ መንገድ የለም። ሰው የሆነ ነገሮችን ሄዶ የሚጠይቀው ለማግኘት ነው አይደል? ስለዚህ የሚሰግድ ሰው ሁሉ ወደ አላህም የሚሰግደው ወይ ደግሞ የሚጠይቀው ጥያቄው መልሱ አለ። መልሱ ኢየሱስ ነው። እኔ መንገድ ነኝ አለ። ከእኔ በቀር ወደ ዘላለም መንግስት የሚመጣ ማንም የለም ብለ። ስለዚህ ያንን መንገዶች ቢረዱ ያን ነገር ቢያውቁ በዚህ መንገድ ደግሞ መንግስተ ሰማይ መግቢያ መንገድ እንደሆነ ምናልባት ከአርባ እርምጃ በኋላ ናክሪ ሙንከሪ የሚበሉት የሞት መላእክቶች መጥቶ ሰውን ከሞት አስነስቶ እንደሚያሰቃዩ ብዙ ሙስሊሞች ይህን በልባቸው ያውቃሉ። በአንዱም በግራ በቀኝ ቁጭ ብሎ እዚህ ምድር ላይ ያሳለፈውን የሚጠይቁት ጥያቄ ያንን ስቃይ ከዚህ ሁሉ ስቃይ የሚያሳርፍ ኢየሱስ ሰው ወደ ኢየሱስ ከመጣ የዘላለም ህይወት ያገኛል፣ ሰላምን ያገኛል፣ እረፍትን ያገኛል። ይሄንን ነው መረዳት ያለበት። ሌሎችም ማወቅ ያለባቸው ነገር ይሄ ነውእና ይሄን ነው ልቤን ያሳረፈው እዚህ። በኋላ ወደዚህም ከመጣው ብዙ ጫናዎች በልቤ ብዙ ስጋዬ ላይ ያለፈው መከራዎች ቢኖሩም፣ ብታመምም፣ በቤተሰብ ብሰደድም፣ በሰዎች ብጠላም፣ ብዙ ነገሮችን ባጣም፣ የሆነ ነገር ከእጄ እንደወጣ ባስብም፣ የውስጥ እረፍቴን ግን የውስጥ ሰላሜን ግን ተመልሶልኛል። በጌታ ግን አረፍ ያለ ሰው የታመመ አድነኝ ብሎ በሚለምንበት ጊዜ ላይ ነው። ብትወስድኝም አንተ ጋር እመጣለሁ እርግጠኛ ሆነ ውስጤ። ድሮ ወደዛ መሄድን እጠላ ነበር። ሰውም ከሞተ በኋላ የሚገጥመውን ነገር ሳስብ ነምሴ በስራዬ ነው የምታልፈው፣ በጣም ነው የሚከብደው። ግን አሁን ጌታን ካገኘው በኋላ ከሞትኩም ወደ አባት ይሄዳል። መኖሪያ ያለ እረፍት አለ ዮሐንስ ላይ እንደሚናገረው እኔም መኖሪያውን አዘጋጅላችሁ ይሄጃለሁ እንደሚል ነገ ደግሞ ወስዳቸዋለሁ እንደሚል መሄዴ ወደዛ እንደሆነ ገባኝ። የውስጥ ሰላም ተሰማኝ። ዛሬ በቤተሰቤ መካከል ብዙ ስደትና ጫና ቢፈጠርብኝም በጌታ ያገኘሁትን ሰላም ግን ማንም አልወሰደብኝ። ሰው የሰውን ቤት ገብቶ እቃ ሊዘርፍ ይችላል። የሆነ ሰው ነፍስሽን ሊያሳጣሽ ይችላል። በምድር ላይ እንዳትኖሪ ልትገደቢ ትችያለሽ። ያገኘሽውን ኢየሱስ ግን ማንም አይወስደው። ሌባ ስልክ ሊወስድ ይችላል። ቤትሽ ገብቶ ንብረት ሊወስድ ይችላል ምንም ነገር ምድር ላይ ሊገጥምሽ ይችላል። የማይወሰድ ግን እሱም በልብሽ ካለ ምንም። አንድ ውሳኔ ወሰን ነበር በወቅቱ ላይ ርቦኛል። ሰው አጥቻለሁ። በዙሪያ የሚሰማኝ ክፍተት ብዙ ነበር። እንደ ሰው ከእናቴ ቤት ወጥቼ አላውቅም። ለመጀመሪያ ጊዜ ነው የወጣሁት። ከወንድሞች ጋር አተው የምኖረው ብቻ መኖር ጀመርኩ። የምለብሰው ልብስ አልቋል። ብዙ ነገሮችን ግን ለልቤ እንዲለው ነበር እስከ ጎዳና ተዳዳሪነት ወርጃለሁ። ብዙ እጄ ላይ ምንም ነገር ጠፍቷል። ከዛ በኋላ በቃ ያገኘሁበት ቦታ ወደ ማደር እና ያገኘሁትን ወደ መልበስ፣ ግን ሰላምና ደስታ ግን እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም ሲል ያንን በህይወት ያየሁት ሰው የተራቆተ የተራበ የሆነ ነገር እያጣ ሰላም ማግኘት በገንዘብ እኮ ማይገኝ፣ በብዙ ሀብት ማይገኝ፣ በዙሪያሽ ባለ በብዙ ክብር ማይገኝ፣ በጌታ የሚገኝ ሰላም አተሽ ብዙ ነገር አተሽ እሱን አግኝተሽ ስታረፊ ያ ደስታ ቤቴ ሲገባ ያ ደስታ ህይወቴ ውስጥ ሲገባ፣ ከዛ በኋላ የሚሰማኝ ሰላም ገንዘብ እንስጥህ ያለ ብዙል እንድመለስ ገንዘብ እንስጥህ በፍጹም እናደርግልህ ነገሮች እነዚህ ናቸው። በስጋ የሚያጓጉ ብዙ ነገሮችን ሰምቻለሁ። በስጋ የሚያጓጉ ብዙ ነገሮችን አይቻለሁ። ግን የአንድ ጊዜ ስለኔ ሰለኔ የፈሰሰው ደም ጠብታን አይተካም። እነዚህ ሁሉ ገንዘብ ቢሰጡኝና ባገኛቸውም ወይ በጎርፍ ወይ በሆነ ነገር የሚጠፉ ናቸው። የማይጠፋ ለዘላለም የሚማልድ ደም አለ፣ ስለ እኔ ፈሰሰው። እዚህ ምድር ላይ ባይሳካልኝ ሁሉ ነገሮች እንኳን ባይሆኑ ዘግቼ ይሄዳል። የአንድ ቀን ጉዞ ነው። ለዚህ የማያልቅ ክብር አለ። አሜን። ብዙዎች ሙስሊሞች ይሄንን እንዲያገኙ ሁሌ እመኛለሁ። ስለ ቤተሰብ እጸልያለሁ። ሰዎች ስለ ሙስሊሞች ክፉ ሲያወሩ ደስ አይለኝም። ብዙ ሚዲያ ላይ ወጥቶ ሲናገሩ ደስ አይለኝም። የኖርኩበት ቤት ስለሆነ ስለማውቀው እንደ ሙስሊም መንግሥተ ሰማይ ለመግባት የሚናፍቅ ትውልድ አለ እስከማይመስለኝ። ለዚህ ነው ጽድቅ በመስጠት እንደሚገኝ ያሰቡ ኑሯቸውን ግማሽ አሳልፎ የሚሰጡት። ለምሳሌ መንገድ ላይ እየሄዱ ያሉ ስግደት ሰዓት ሲደርሰባቸው የትኛውን ንብረታቸውን ቁጭ አድርገው ወደ ስግደት የሚሄዱት የተሰጡ ነው። ለዚህ ጉዳይ ይሰጣሉ፣ ሌላ ፍለጋ አይደለም። የመጀመሪያ ጥያቄያቸው መንግሥተ ሰማይ ትምህርቱ ሌላ ቢሆንም ሀሳቡ ሌሎች በውስጡ ቤታ የታጨቁ ለሰዎች የማይመቹ ነገር እንኳን ቢኖሩም ሌላው ማህበረሰብ ሙስሊሞችን ብትጠይቂም ሁሉም ሰው መንግሥተ ሰማይ ይፈልጋል። ጌታ ኢየሱስም ወደዚህ ምድር የመጣው ቁሳዊ ነገር ሊያሟላ ሳይሆን ወደ መንግሥተ ሰማይ ሊወስደን፣ ወደ አባቱ ከአባቱ ጋር ሊያስታርቀን ነው። መታረቅ የሚፈልግ ህዝብ ነው። አስታርቀን የሚል ነው ልመናቸው፣ ጸሎታቸው ውስጥ ልናገኝ እንፈልጋለን የሚል ህዝብ ነው። ስለዚህ ህዝብ ሊጸለይ ይገባል። ስለዚህ ህዝብ ሊታወቅ የሚገባ ብዙ ነገር አለ። መጥፎነታቸው ብቻ ሳይሆን ልመናቸው ብዙ ነው። ይሄ ድነት ሥራ ለሙስሊም ቀጥተኛው መንገድ፣ ስለዚህ አንድ ክርስቲያን ቀጥተኛው መንገድ እጁ ላይ ያለው ኢየሱስ ነው። ይሄ ስጦታ ተደርጎ ለነሱ መሰጠት አለበት። እንዲህ እንኳን ቢባሉ ተለምኖ፣ ምንም እንኳን ቢባሉ ታግሶ መሰጠት አለባቸው ነገር ነው። ይሄ ነው በዚህ ማህበረሰብ መካከል ያለውና ብዙ ጊዜ ጸልያለሁ፣ ብዙ ጊዜ እመኛለሁ። ምንም ቢሉ በእነሱ ህይወት ላይ እታገሳለሁ። እኔ አቀዋለሁ ህመሙን ማለት በእዛ የነበረውን ክብደት እዛ የነበረውን ህመም በደንብ አቀዋል አሁን ለእኔ በርቶልኛል። ጌታን አግኝቻለሁ። ድኛለሁ። የዘላለም ህይወትን አግኝቻለሁ። እናቴ እዛ ናት፣ ወንድሞቼ እዛ ናቸው። ዛሬ እዛ ነው። ዛሬ እናቴ ብትሞት ወዴት እንደምትሄድ ስለማቅ እረፍት የለም ልቤ ውስጥ። በዝን በእነሱ ዙሪያ ሁሌም ጸልያለሁ አልጨረስኩም ወደ እግዚአብሔር መንግስት ልመጥቼ ነገሮችን አላለ የተዘጋ አይደለም። ብዙ ብዙ እዛ ስፍራ ያሏል። ስለ እነሱ ጌታ ሞቷል። እኔ የሰማሁት መስጊድ ውስጥ ነው። ቸርች ሄጄ አልተነገረኝም። በመንገድ ላይ ስለሚሰብኩ አይደለም የደረሰኝ። ጌታ እዛ ውስጥ ነው ያገኘ። እዛው ነው የወሰንኩት፣ መስጊድ ውስጥ ነው የወሰንኩት። ቢያንስ ለስድስት ወር እና ለሰባት ወር በልቤ ይሄንን በማሰብ በመስጊድ ውስጥ እኖር ነበር፣ እጸልይም ነበር። እውነተኛውን አሳይ እርዳኝ እያልኩት ነበር ስለዚህ ይሄ ነው በህይወታቸው ውስጥ ያለው ነገሮች። እኔን የሚገጠመኝ ቤተሰቤ እንዲመለስ ይታገለኝ። በእነዚህ መከራ ውስጥ ሳልፍም ምንም አይነት ህመምና ችግሮችን ባስተናግድም የደስታ የሙላት የሆነው ኢየሱስ ነው። አሜን አሜን። እሱ የሰላማችን ምክንያት ስለሆነ ለሌሎች ይህንን ነው መስጠት ያለብንና ከዛ በኋላ ስትፈለጋለህ ሲባል እንደዚህ አይነት ነገሮችን መተዋለህ ሲባል ብዙ ጎሳ ሲወጣ ጎሳ ተሰብስበዋል፣ በእኔ ምክንያት ብዙ ሰዎች ቁጭ ብለዋል። ሶስት ምርጫ ሰጥቶኛል። በወቅቱ ዘመዶቼ ሶስት ምርጫ ሰጥቶኛል። አንደኛው ጌታን ጥለት እመለሳለን። ሁለተኛው ደግሞ ጌታን ትቶ አለ ከዚህ በኋላ ጌታ መቶ ትችላለህ። ሁለተኛው ጌታን ካልተውክ ዘራችን ወደማይሰማበት ቤተሰቦቻችን ስም ወደማይጠራበት መጥፋት አለብን። ዩሱፍ የሚባል ልጅ በእኛ ቤተሰብ መካከል የተወለደ ወጥቶ እንዲህ አይነት ውስጥ የሚኖር ሰው አለን ብለን እንዳናስብ ከአይናችን ፊት ምን ማድረግ አለብን፣ መጥፋት አለብን። ሶስተኛው፣ እንገላሃለን መሞት አለብን። ሌላው ከሚበላሽ ብሎ እነሱ እንዳሉት ሌሎችን ከሚደርስ በህይወት መኖር የለብህም ብሎ ተውስኖብኛል። ይህንን መልስ ተብዬ የተጠራውበት ቀን ነበርና ጸሊ ነበር። አንድ ሰው ትልቅ ሰው ናቸው እና መክርኳቸው እንዲህ ተብዬ ያለው ምን ላድርግ ቅዳሜ ቀን የተቀጠርኩት ወንዝ ላይ ብዙ ሰው ተሰብስቦ ነው። ዛሬ መተመልስ ይሰጣል ተብዬ ነው የምጠበቀው። ሙሉ ቀን ጸለይኩና ሰዓቱ ደረሰ። 11 ሰዓት አካባቢ ስለተቀጠርኩ ለእኔ ያን ቀን ጣር ነበር። እዛ ሄጄ እነዛ ህዝብ መካከል ምንድን ነው ምለው፣ ጌታ ሆይ እርዳኝ። እኔ ብቻዬን ነው የምቆመው እዛ ቦታ ላይ። መጨረሻ ላይ 11 ተኩል ሆነ፣ አስር ጉዳይ ሲሆን አካባቢ ላይ በቃ መቅረትም አልችልም። እየሄድኩ እያለ አንድ ሰው መንገድ ላይ አግኝቼ አማከርኩት። እንዲህ አይነት ችግሮችን ምን ማድረግ አለብህ? ሲል እግዚአብሔር ይረዳሃል ይዳለ። አሜን። ጌታ አጠገብ ይቆማል። አሜን። ብቻንም ብትሆን ጌታ አጠገብ ስለሚቆም ሂድ ሲለኝ ሄድኩ። ልቀርባቸው ጥቂት ደቂቃ ሲቀር ተበተኑ። አንደኛው እንዲናደርግ ሲል፣ ሌላኛው እንዲናደርግ ሲል እርስ በራሳቸው መስማማት ያቅታቸው ሁሉም ሰው ጥሎኝ ተበተነ። አንደኛ ጎቴ አንተ ጦሰኛ ልጅ ወደዚህ ምድር ምን አይነት ጉድ እንዳመጣህ። አይ ጉድ አይደለም፣ ሁላችሁም ልትድኑበት የሚገባ እረፍት የሆነ ጌታ ኢየሱስን ነው በዚህ ሁላችሁም ታርፋላችሁና እኔ ምንም አይነት ጉዳላ አመጣ። ያን ቀን እንደዚህ ያለ ገብቼ ጌታን አመሰገንኩ። እዛ ምድር ላይ ብዙ ዋጋ ከፈልኩ አሳሳ ከተወሰነ ዘመን በኋላ ግን የወንጌል ስርጭትን ሙሉ ወንጌል ቸርች ውስጥ ነው ጌታን ያገኘሁት። እዛ ቸርችንም ምን ያደግኩት አገልግሎት የሚጀመርኩት እግዚአብሔር ረዳኝ። እኔም ገብቼ አመሰገንኩ። በእንደዚህ አይነት ህይወት ውስጥ እግዚአብሔር አሳልፎኛል። ብዙ ሞቶችን፣ ብዙ አስቸጋሪ ጎዳናዎችን እግዚአብሔር እርቱኝ ተሻግሬ ዛሬ ደርሻለሁ። ስለዚህ ጌታ መጠጋ ይሆናል። አሜን። ትርፋ የተን አልተከተለም። አሜን። እዚህ ይሄ ነው ያለው። በዚህ ዙሪያ ጌታው መልካም ነው። ፓስተር ዩሱፍ እውነትም እግዚአብሔር ረድቶሃል። ከማይታሰብ ቦታ እዛው መስጊድ ውስጥ ተቀምጠ የሰማኸውን የመዳን መንገድ ሁልጊዜ በጸሎት እንደምትፈልጉት ሙስሊሙ ማህበረሰብ በዚህ አጋጣሚ እንዲረዳው ስላካፈልከን ከልብን የምናመሰግነው። የእውነትን መንገድ ሁሌ ይፈልጋሉ፣ ነገር ግን የእውነትን መንገድ ያሳያቸው የለም። እንዳንተ ደግሞ እግዚአብሔር ከዛ ነጥቆ ያመጣው ደግሞ ነገ ለዚህ ትውልድ ጥላቻን ሳይሆን ፍቅርን ይዞ ሄዶ ይህንን የእውነት ወንጌል የሚያደርስ ይሆናል ማለት ነው። ክብር ለእግዚአብሔር ይሁን።